በክንፎቻቸው እስከ ቅርብ ሰማይ ድረስ ይከቧቸዋል፣ አለ ጌታቸው። ልቅና ይገባውና እያወቀ ይጠይቃቸዋል፣ ባሮቼ ምንድን ነው የሚሉት? ይሉታል፣ ያጠሩሃል፣ ያልቁሃል፣ ያከብሩሃል፣ ያመሰግሉሃል። አላህ ይላል፣ አዩኝን? ይላሉ እነሱም አይ፣ ወላሂ በፍጹም። አላህ ይለላ፣ ቢያዩኝስ እንዴት ይሆኑ ነበር? ይሉታል፣ ቢያዩህማ ከዚያ የበለጠ ያመልኩ ነበር።

ይላሉ እነሱም፣ በፍጹም ወላ ጌታችን አያዩዋትነ። ይላል ላላህ ቢያዩዋትስ ኑሮ ይላሉ እነሱም ቢያዩዋት ኑሮማ ይበልጥ ይጓጉ ነበር፣ ይበልጥ ይፈልጓትና በብርቱም ይከጅሏት ነበር። የታሉ ዝግጆች የታሉ ዝግጆች ይላል። ከምንድ ነው የሚጠበቁት? ይላሉ እነሱም ከእሳት አላህ ይላል። አዩዋትን ይሉታል እነሱም በፍጹም ወላሂ ጌታችን አት ነውይለላ ቢያዋት

ከነሱ አይደለም፣ እሱ የመጣው ለሌላ ጉዳይ ነው። አላህ ይላል ለእሱም ምሬዋለሁ። እነሱ ተቀማማጮች ናቸው። አቀማማጫቸው ድለቢስ አይሆንም። አዎ አብሽሩ፣ እናንተ የእነዚህ መድረክ ባለቤቶች ጌታችሁ የሰፊ ዝነት ባለቤት ነውና።